የግብርናም ሆነ የኢንዱስትሪ ማሽነሪዎችን ከውጭ ለማስገባት የሚወጣውን ከፍተኛ የውጭ ምንዛሬን የሚያስቀሩ የኤሌክትሮ ሜካኒካል ግብአቶችን በሀገር ውስጥ የማምረት ክፍተት እንዳለ ይገለጻል። ወጣት ቢኒያም ተስፋዬ ግን ብዙዎች ያልተሰማሩበትን ዘርፍ ተቀላቅሎ ከትንሽ የቤት ውስጥ አገልግሎት መስጫ ማሽን እስከ ግዙፍ የፋብሪካ ማሽነሪዎችን ያመርታል። የተለያዩ የፈሳሽ ሳሙና ማምረቻ፣ ደረቅ ሳሙና፣ አጃክስ፣ በረኪና እንዲሁም የምግብ ማቀነባበሪያዎችን ጨው ማቀነባበሪያ፣ የለውዝ፣ የቡና የመሳሰሉትም እንደ ሰው ፍላጎት በትእዛዝ እንሰራለን። የቡና መቆያ ምና የመሳሰሉት ማሽኖች እንደዚህ እንደዚህ አይነቶች አሉ። የቅመማ ቅመም ፕሮሰስ ማድረጊያዎች እንደዚህ ደሊቨር የተደረጉ አሉ። ወጣቱ ከከፍተኛ የትምህርት ተቋም ከተመረቀ በኋላ አንድ ዓመት ለሚጠጋ ጊዜ ተቀጥሮ የሰራ ቢሆንም የልጅነት ህልሙን እውን ለማድረግ በማሰብ ነበር በ2010 ዓመተ ምህረት ማገባደጃ ላይ ወደ ማሽነሪ ማምረት ስራው የገባው። ሜካኒካል ኢንጂነሪንግ ነው የተማርኩት እና ከበፊትም ደግሞ እዚ ዘርፉ ላይ ፍላጎት ስለነበረ ከልጅነትም አንዳንድ ነገሮች ያው መነካካት ምናምን እንደዚህ ስለነበር በዛ የተነሳ ነው። ሁለተኛ ደግሞ ያው ሀገራችን ላይ እንደምታየው በተለይ ይሄ ኢንዱስትሪው ላይ ብዙ የቴክኖሎጂ ትልቅ ክፍተቶች አሉ። አግሪካልቸር ላይ፣ ኮንስትራክሽን ላይ፣ ኢንዱስትሪ ላይ እና ይሄ ምግብ ነክ ምግብ ማቀነባበሪያ ዙሪያ ላይ የቴክኖሎጂ ክፍተቱን ለመሙላት በሚል ነው። ወጣት ቢንያም እንደሚናገረው ማሽን የማምረት ስራውን ሲጀምር አስቸጋሪ የነበሩ ሂደቶችን አልፏል። ስንነሳ ያው በኦርደር ስለሆነ የምንሰራው፣ ከስተመር እስኪያቀሽ ድረስ ያው በብዛት በሪከመንዴሽን ነው የሚመጣው። ስለዚህ የተወሰነ ከስተመር ወስዶ ሪከመንዴሽን እስኪመጣም፣ ሌላም ትዕዛዞች እስኪመጡ ያው አነስተኛ ነው የሚሆነው ትዕዛዝ። ሁለተኛ ደግሞ እዚህ ስራ ላይ ትንሽ አስቸጋሪው ፓርት ያው የእኛ ሀገር አምራቾችን ለማዘዝ ሰውም ያው ከዚህ በፊት የተሰራ ምናምን ይልሻል። ስለዚህ ምንም የሚጀምር ሰው ከዚህ በፊት የሰራው ከሌለ ትረስቱ አይኖርም፣ ትንሽ ከብዳል አይደል። ስለዚህ ሰዎች እንዲያምኑብሽ የሚያደረግ ነገር ግዴታ ያስፈልጋል፣ አይደል። እነሱ እንደሱ አይነት ትንሽ ችግሮች ነበሩ። የምርት ሂደቱን ሲጀምር የገጠሙ ችግሮችን በርትቶ በመስራቱም ዛሬ ላይ በርካታ የግልና መንግስታዊ ተቋማትን የምርቶቹ ተጠቃሚ አድርጓል። ማንኛውም ግለሰብ አዞ ያሰራል። ጥቃቅና አነስተኛ ተደራጅተው እንደዚህ ማምረቻ ማሽኖች የሚወስዱ አሉ ለነሱ አቅርበናል። እና የተለያዩ ኤንጂዎች አሉ እንደዚህ ኤንቫይሮንመንታል ላይ የሚሰሩ ነጂይዜድ ቴክኖ ሰርቭ የሚባሉ ዩኒዶ፣ እነዚህ እነዚህ ኤንጂዎች አሉ። ሌላ የመንግስት ተቋማት አሉ ልክ እንደነ ኢትዮ ቴሌኮምና የመሳሰሉት ደግሞ አንዳንድ የሜንቴናንስ ሰርቪስ የመሳሰሉትንና አነስተኛ ነገሮች ሌላ የግል ድርጅቶች አሉ። ዘርፉ ያልተሰራበት በመሆኑ ሰፊ የገበያ እድሎች ቢኖሩትም በጥሬ እቃ ጥረት ግን እጅጉን ይፈተናል ይላል ወጣቱ። ሆኖም በዚህ የስራ መስክ ወጣቶች ቢሰማሩ ውጤታማ ይሆናሉ ሲልም ያክላል። የጥሬ እቃ በጣም ትልቅ ችግር አለ። ግን እሱን ሶልቭ ማድረግ የምንችለው ያው ለሰዎቹም የሚሆነውን ማሽነሪ ዲዛይን ስታደርጊ እዛ ላይ ቤዝ ዶነች ማስተካከል ነው ማለት። ያ መፈታት እስኪችል ድረስ ባለው ነገር ምትችውን ያህል መፍትሄ እየሰጠሽ ማርኬቱ በጣም ሰፊ ስለሆነ ቢቀላቀሉት ጥሩ ነው ላሉ፣ በጥቂት መነሻ ካፒታልና ማሽኖች እንዲሁም አንድ ሰው በመቅጠር የተጀመረው ስራ ዛሬ ላይ ሰፍቶ ለሌሎችም የስራ እድልን መፍጠር ችሏል። ስራውን ከጀመርኩኝ አንድ አራት አመት ሆኖኛል እዚህ ቦታ ላይ ነገር ግን ተማሪ ሳለሁ ወይም ሌላ ነገሮች ላይ ስሰራ ሀገር ውስጥ ይሰራሉ የማልላቸውን ማሽኖች እዚሁ እኔ ባለበት ድርጅት ውስጥ ሲሰሩ እያየው ነው። ያ ማለት እኔን ሙሉ

ለምድ በወሰር ነው መሰረት እኔ እዚህ ጋር እንድቀጥል ተፈቀደልኝ ማለት ነው። ድርጅቱ አስር ሺህ ብር እንደዚህ አካባቢ ሌላ ከቤተሰብ ምናምን አንዳንድ ነገሮች በመቀባበል መበየጃ ግራይንደርና ከዛ ተነስቶ ነው አሁን ላይ ከ12 በላይ ቋሚና ሌላው በኮንትራት ነው አብዛኛው የሀገር ውስጥ ገበያ ላይ በስፋት መስራት እንዲሁም ማሽነሪዎችን ለውጭ ገበያ ማቅረብ ቀጣይ የወጣት ቢኒያም እቅድ ነው። የፓርት ጥሪቃ ችግር ስለሆነ ስታንዳርድ ማስያዝ ነው። እኛውን ትልቁ እንትናችን እና ደግሞ ሜንቴናንስ አሁን ዋራንቲ ስለምንሰጥ ለሜንቴናንስም ያስቸግራል፣ ስታንዳርድ ከሌለው ምክንያቱም ያንዱ ሌላ ነው ያንዱ ሌላ ነው፣ ተመሳሳይ ፓርት ስለሌለ በጣም በበዛ ቁጥር ቁጥሩ አሁን ወደፊት ሜንቴን ለማድረግም ያስቸግራል። ስለዚህ ስታንዳርድ ለማስያዝ ዋናው ሃሳባችን ከዛ ደግሞ ከዚህ ሲያልፍ ወደ አፍሪካ ማርኬትም ለመግባት ይሄ ነው።